አገዳደሉን አሳመሩ። ጂሃድ ላይ አገኘው አንድ ካፊር የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አገዳደሉን አሳምር፣ አስተራረዳችሁን አሳምር። እንዴት ነው አስተራረድን ማሳመር ሲባል? ወልዩሕድ አሓደኩም ሸፍረተሁዋል። አንድ ሰው ቢላውም በደንብ አድርጎ ይሳ እንደዚያ ነው መሰል አለበት። ሌሎቹ በየመስጊዶቻቸው እንዴት ክርስቲያንን ማረድ እንዳለባቸው ኮርስና። ቢስሚላ ቢስሚላ አልሐምዱሊላ ሰላቱ ሰላም አለ ረሱሉላ ሰለላሁ አለይሰለም አንዳንድ ፖለቲካ የጠማቸው ፖለቲካ የሚያራምዱ ህዝብ ሙስሊሙና ክርስቲያኑን የሚያባሉ ፖለቲከኞች፣ እንዲሁም ክርስቲያን ወገኖቻችን ይህን ቪዲዮ ሰምታችሁ ረብሻና ብጥብጥ እንዳይነሳ ይሄንን ቪዲዮ በኤቪደንስ ይዤ መጥቻለሁ እና ሁላችሁም ይህን ቪዲዮ እስከ መጨረሻው ሳሰሙ ምንም አይነት መልስ እንዳሰጡና መጥፎ ንግግር እንዳትናገሩ ስል እጠይቃለሁ። እስልምና ሃይማኖት ሰላም እንጂ አራጃ አይደለም። እስልምና ሃይማኖት ሰላም ሰላምን እንጂ የሚሰብከው ማረድን አይደለም። ኡስታዙ እየተናገረ ያለው እንስሳትን እንዴት ማረድ እንዳለብህ እያስተማረ ነው ያለው። ስለዚህ እስከ መጨረሻው እንስማ። ሐዲስ ላይ ተጠቅሶ እንደመጣው እነላህ ከተበ ኢሕሳና ፊኩል ሽ አላህ ሁሉ ነገር ላይ በጎን ነገር ግዴታ ያደርጋል። በጎ መስራት ለሰዎች፣ ለሰብአዊ ፍጡር፣ ለእንስሳ በጎ መዋል። ከዛ እንግዲህ አንዱ በጎ ወይም ኢሕሳን ቢለው ሲገልጹ ምናሉ

የዛ ላይ ትገለዋል። ለራስ ተከላክለ ለዲን ተከላክለ ትገለዋል። ስትገለው ግን ካፊር ቢሆንም አገዳደሉን ማሳመር ማሰቃየት አይቻልም። አፍንጫ መቁረጥ፣ የዓይን ጉልጉሎ ማውጣት፣ ይሄ አንገት በጥሶ እንዲ ማስፈራራት ላ በእሳት ማቃጠል لا يعذب في <applause> النار الا رب النار

አንድ ላይ ሞት ሳይሆን ብዙ ሞት እንድትሞት ነው የምትፈልገው። ብዙ ሞት ነው የምትሞቶች፣ ስቃይ ታ እሷን ሲያርድ እንሰሳዋን ሲያርድ ሌላኛው እንሰሳ እያየች መሆን የለበትም። እርሷም ቀጣዩን ተራ የኔ ነው እያለች ትሰቃያለች። ስለዚህ እስከዚህ ደረጃ ሸሪዓ ለእንሰሳዎች እንኳን ስታርዱ ስለታማ ቢላ አድርጉ፣ ወሊሪህ በቢያድከ እንደገና ወዲያው ይገላግላል። እዛ ላይ እንትን እያለ እያወራ ምናምን ይሄ ምን ምን አይነት ቢላ ነው እያለ እያወጣ እንዲህ እያሰቃየ እንደዚህ የተከለከለ ነው ማለት ነው። ስለዚህ አይኮና በሙሐደድ ስለታማ መሆን አለበት ስለታማ መሆን አለበት።